ነቢያቶቻችን እስከ አምሳ ሺህ ብር እያወጡ መነጸር እየገዙ ነው። ስንቶቻችሁ ናቸው? ፕሮፌት ዩቱብ ላይ የሚያደርገው መነጸር ካሜራ እንዳለው የሚታወቁ እንዲሁም ጠያቂ ትውልድ እየተነሳ ነው። እንግዲህ አባቶች ካላመኑበት እኛስ ምን እንበል ነው ጥያቄያችን። ስለኛ የሚማልድ የሚለው ተቀይሯል ነው እያሉ ያሉት። ወዴት ነው የተቀየረው? መናፍቅ ማለት ኢየሱስ ክርስቶስን የካደ ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። እንደተለመደው ይህ ቪዲዮ እስከ መጨረሻው አብራችሁ የሆናችሁ ሼር እያረጋችሁ ለብዙዎች እንድታረሱ በጌታ ፍቅር አሳስባለሁ። ላይክ ማረጋችሁ እንዳትረሱ። በቀጥታ ወደ ዛሬው ምራ ግብር እናልፋለን። ኢየሱስ ክርስቶስ ያሰማራው ሐዋርያ መደበኛ ስራውና ተልእኮው ሰዎችን ለእግዚአብሔር መንግስት ማዘጋጀት ኢየሱስ ክርስቶስ የኃጢአትና የሞት መድኃኒት መሆኑን የዓለም መድኃኒት መሆኑን ከሰማይ በታች ከምድር በላይ ከእሱ ውጭ አዳኝ የሌለ መሆኑን በሚገባ አስረድቶ ጠንቅቆ ማስተማር ነው። የኢየሱስ ክርስቶስ ሐዋርያ አሁ ይህ ዓለም ቁሳዊ ኃላፊ፣ ጠፊ መሆኑን ይልቁንም ከሰማይ የሚመጣውን ታላቁን ሙሽራ ይቅር ባዩን ሙሽራ ለዓለም ደሙን ያፈሰሰውን በመስቀል ላይ እርቃኑን የተሰቀለውን እሱ ዳግም እኛን ሊሰበስበን እንደሚመጣ በሚገባ ገልጦ የሚያስተምር እሱ የኢየሱስ ክርስቶስ ሐዋርያ ነው። ብፁዕ አባታችን በረከቶ ትድረሰን። እግዚአብሔር ዘመኑን ይባርክ። እንደዚህ የጨካኑ ጨካኝ ወንጌል አርበኞች እግዚአብሔርን እያስነሳስራል ስላለ ተሐድሶ እንቅስቃሴ ሬኔሳንስና ሪፎርሜሽን እግዚአብሔር በግልጽ እየሰራ ስላለ ሊቀ ካህናት ጌታ ኢየሱስን አመሰግናል። ስለ ወንጌል ስለሱ ስለሆነ ስለሱ መግለጥ ቤተ ክርስቲያን በዚህ ልትያዝ ይገባል ነው ኢየሱስን አዳኝነቱን መናገር፣ ስለ ክርስቶስ ስለሚመጣው ሙሽራ መናገር ነው ወንጌል ማለት። ዋናው የቤተ ክርስቲያን ሀሳብ ይሄ ነው። ከዚህ ውጭ ያለው ሁሉ ገደል፣ ከዚህ ውጭ ያለው ሁሉ ሲሆን፣ ወንድማችን እንግዲህ ይሄኛውን ከባድ ጥያቄ ይጠይቃል። እስኪንስ ብፁህ አባታችን አቡነ በርናባስ በረከታቸው ይደርብን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 በየትኛውንም ቋንቋ የተተረጎመ መጽሐፍ ቅዱስ አከራካሪ ነገር ከተነሳ አስታራቂው ግሪክኛው አይደለም። አዲስ ኪዳን የተጻፈው መጀመሪያ በግሪክኛ ስለሆነ አስታራቂው ግሪክኛው። ግሪክኛው በአብ ቀኝ ያለው ስለ እኛ የሚማልደው ካለ የሚማልደው ማለት ምን ማለት ነው የሚለውን ማብራራት ነው እንጂ እንዳለቃ መተርጎም ነው እንጂ ቃሉን ቀይረ ፈራጅ ምንድን ነው? የኔ ጥያቄ በራሴ በገባኝ ይሄ መጽሐፍ ቅዱስ የማን ነው ነው ይሄን። አዎ ይሄን ያልኩት እንግዲህ እኔ ድሮ አሜሪካ ያለሁ እና መጽሐፍ ቅዱስ የታተመው በእኛ ቤተክርስቲያን ነው ሳይሆን፣ ግን ያልገባኝን ነገር አልገባኝ ማለት መብቴ ነው። ለምን ይሄ ነገር ለምን ተቀየረ ማለት መብቴ ነው። እንግዲህ አባቶች ካላመኑበት እኛስ ምን እንበል ነው ጥያቄያችን። ብፁህ አባታችን አቡነ ባርናባስ የመጠየቅ መብት አለኝ ብለው እየጠየቁ ነው ያሉት። ምን ነው የሚጠይቁት? ስለኛ የሚማልድ የሚለው ተቀይሯል ነው እያሉ ያሉት። ወዴት ነው የተቀየረው? ይፈርዳል ወደሚል ነው የተቀየረው። ከየት መጥቶ ነው እያሉ ነው። እውነትም ከየት መጥቶ ነው ብለን መጠየቃችን አይቀርምኛም ይፈርዳል የሚል ቃል ከየት መጥቶ ነው የገባበት ነው ጥያቄያቸው። እንግዲህ እንደተረዳሁት ከሆነ እውነትም ያስብላል የሚፈርድ የሚል ከየት መጥቶ ነው የገባበት። በእግዚአብሔር ቃል ላይ መጨመር መቀነስ እንችላለን ወይ? ወይስ የተሰጠንን ነገር ተርጉመን መጠቀም ነው ያለብን? እንግዲህ አባቶች ያላመኑበትን ነገር ይሄ ትክክል አይደለም ብሎ እየተከራከሩ ያለበትን ነገር እኛስ ልጆች እንዴት እንቀበል? ጥያቄ እንግዲህ የሁላችንም ነው የሚሆነው። የሚፈርድ የሚለው ቃል ከየት እንደመጣና አባታችን አሁንም በድጋሚ ቡራኪ ሆ ተደረሰን። በጣም የምወዳቸው አባት፣ ክርስቶስን የሚገልጡ አባት ስቲል እስካሁን ከኦርቶዶክስ ቤተክርስቲያን አሉ። ጌታ መቼም ያለ ምስክርነት ራሱን አይተውም። ና የሞተው ይልቁንም ይላል ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለ እኛ የሚማልደው ክርስቶስ ኢየሱስ ነው ይላል። ይህንን እንዴት አድርገን እንቀይረዋለን? ሲጀመር ሀሳቡ ገና ሲነሳ የሞተው ነው ብሎ የሚነሳው ስለ እኛ የሞተ ሌላ የለም ማን አለ? ስለዚህ ስለ እኛ የሞተው ኢየሱስ ነው። ደግሞ ከሙታን የተነሳው ኢየሱስ ብቻ ነው። ከሙታን በኩር የሆነ ኢየሱስ ነው። ሌላ የለም። ማንም ከሙታን አልተነሳም ኢየሱስ ብቻ ነው የተነሳው። ስለዚህ ስለኛ የሚማልደው በአብ ቀኝ ደግሞ ያለው ኢየሱስ ነው። ከኢየሱስ ውጪ በአብ ቀኝ የሚቀመጥ ማን ነው? በአብ ቀኝ የሚቆም ማን ነው? ስለኛ የሚከራከር በአብ ቀኝ ስላለኩ ስለኛ የሚከራከረው የኃይል ስልጣን መጨረሻ ነው። ደግሞም በሰውነት በእግዚአብሔር መካከለኛ ሆኖ የገባው ኢየሱስ ነው በሰውነቱ ኦኬ። ሰው የሆነው ክርስቶስ ኢየሱስ ነው ብሎ ያስቀምጠዋል። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 አምላክ የሆነ ግን ሰው የሆነ እዚህ 100% አምላክ 100% ሰው ነው የሰውነት ባህሪ አለው የአምላክነት ባህሪ ደግሞ በሱ ውስጥ አለ ኢየሱስ ነው መማለድ የሚችል አምላክነት ስላለው ነው መማለድ የሚችል ፈጽሞ ቅዱሳን ወይም ጻድቃን እንዲሁም ድንግል ማርያም አምላክነት ባህሪ በውስጡ አለ ወይም ያ ባህሪ በውስጡ አልተካፈለች የመለኮት ባህሪ ተካፋይ አይደለች ግልጽ ነው የመለኮትን ሐሳብ ወይም የመለኮትን የማስታረቅ ስራ በሰጓለት ፈጽማት አትችልም ስለዚህ ኢየሱስ ክርስቶስ ብቻ ነው ማለት ማን ሊማልድ ነው ለማንኛውም ይሄን ጥያቄ ሊቃውንት አድርሶ ሊመልስ እንጠብቃለን። እስኪ መናፍቅ ማን ነው? መናፍቅ ማለት ኢየሱስ ክርስቶስን የካደ የኢየሱስ ክርስቶስን ሞትና ትንሣኤ ትቶ በሌላ ቤዛነት እጸርቃለሁ በማብላት በማጠጣት በቅዱሳን፣ በጻድቃን፣ በሰማይታት ሞት እጸርቃለሁ፣ ኃጢአቴ ይሰረይልኛል፣ ተስካር በማውጣት ኃጢአቴ ይሰረይልኛል፣ እንጀራ ደግሶ በማብላት ኃጢአቴ ይሰረይልኛል የተለያዩ ገዳማት፣ የተለያዩ መካናቶች ሄዶ በማሰራት በመሳም ኃጢያቴ ይሰረይልኛል ብሎ መማር፣ መናገር፣ ማስተማር፣ መኖር ምን ፍቅና የኮ ነው ከዚህ ውጪ ምን እንፍቅና ው ራሱ ስለሆነ ማለት ሮሜ 3 21 ጀምሮ እስከ 4 አንብብ። መጽደቃቸው በክርስቶስ ኢየሱስ የእናንተ ጽድቅ በራሱ ጽድቅ የሚያቆም የለም። ሮሜ 9 ላይ አይሁድ በራሳቸው ጽድቅ ለማቆም ይሞክራሉ። ሰው ይድነው በልቡ አምኖ በአፉ መስክሮ ይድናል። በልቡ አምኖ ይጸድቃል፣ በአፉ መስክሮ ደግሞ ይድናል። አለቀ። ወንጌል ይሄ ነው። የመዳን ቀን አሁን ነው ዛሬ ነው። አሁን እንደው ገዳም በመሄድ አስፋልት በመቆፈር እንደው መቀራ በማየት የሚል የለም። እንደዛ ቢልማ መጀመሪያ በማስቀድሞ ጽድቁ በስራ ነው የሚሆነው። ጽድቅ በስራ አይደለም ከጸደቅንና ከዳንን በኋላ ምን ሰራው? ሥራ ግን አለ። ይህ ነው መጽሐፍ ቅዱስ። የሚያሰራ አንድም ክፍል ላይ እናንተ በምትሉት መልኩ አያስተምረንም። ወደዚህ ወንጌል ብትመለሱ መልካም ነው። እስኪ የኛን እንግዲህ ነብይ እስኪናቸው እኛን ነቢይ ምን እንደሚያደርጉ ስንቶቻችሁ ናቸው? ፕሮፌት ዩቱፋ የሚያደርገው መነጽር ካሜራ እንዳለው የምታውቁት እኔም በአጋጣሚ ይህን ቪዲዮ ሳይ ነው ያየሁት። ይህም መነጽር ሬባን ሜታ ስማርት ግላስ በመባል የሚታወቅ ሲሆን 12 ሜጋ ፒክስል አልትራዋይድ ካሜራ ያለው ሲሆን አውዲዮ በአምስት መንገድ ማስተላለፍ ይችላል። ይህም እንደ ኤርፎን ሙዚቃ ለማዳመጥ የስልክ ጥሪዎችን ለማስተናገድ፣ የምታወሩትን ለመቅዳት ያገለግላል። በተጨማሪም ዋይፋ ና ብሉቱዝ ኮኔክት ያደርጋል። ይህም መነጽር ዋጋው 300 ዶላር ሲሆን ይህም ማድረጉ ምን ያክል ለቴክኖሎጂ ፍቅር እንዳለው ያሳያል። ተመልከቱ፣ ከ300 ዶላር በላይ 300 ዶላር አውጥቶ መነጽር ይገዛል። ሊጠብቀው ማለት ነው፣ ያለውን ነገር ለማየት ነው። እንግዲህ ሌላ አይደለም፣ ተመልክታችኋል። ካሜራ አለው መነጽሩ ሳይቀር። እኔ አሁን ጥያቄ እግዚአብሔር የሚጠብቀው አምላክ የእስራኤል አምላክ ጠባቂ፣ ማየተኛ፣ ማያንቀላፋ እያለ መነጽር ወይም ካሜራ ለምን አስፈለገ? እነዚህ ሰዎች ከእግዚአብሔር አይደሉም ስላችሁ ዝም ብዬ አይደለም። ከእግዚአብሔር የሆነ ሰው ሲጀምር ጠባቂ የለውም። ጠባቂው እግዚአብሔር፣ ጠባቂው ራሱ እግዚአብሔር ነው። መላእክቱ ነው የሚጠብቁት። መላእክቱ በሱ ዙሪያ ይሰፍራሉ፣ በጻድቃን ዙሪያ ይሰፍራሉ። ከሁሉም ያድናቸዋል። ለማንኛውም እንግዲህ ከዚህ ጋር ሰው አከም ያስተውል። መከራ ደግሞ ወንጌል እኮ ማለት ደስ ደስ የሚሉ ጥቅሶችን ማውራት አይደለም። ባይብል ያወራሉ ደስ ደስ ማውራት ይሄ የሰው የኑሮ ለማሻሻል ሰዎችን ከችግሮቻቸው ለማውጣት እና አንዳንድ ችግሮቻቸውን እንዲፈቱና አንዳንድ ነገሮች እንዲሆኑላቸው ስራቸው እንዲቃና እንትን እንዲሆን አንዳንድ ጥሩ ጥሩ አይነት መርሆችና ሰልፍ ሄልፕ የሆነ ራሳቸውን እያረዱ እያገዙ ራሳቸውን የሚያሳድጉባቸው አንዳንድ ፕሪንሲፕልስ ሞልተዋል እኮ። እኔ እኔን መስማት የለባችሁ። ምንሱን ለማግኘት ሌላ አሳምረው የሚናገሩ ስንት አሉ። ኑሮዬን እንዴት ላሻሽል? የእውነት እኛን መስማት የለባችሁ። ኑሮ አሻሻይ ትምህርቶች አሉ። ኑሮ አሻሻይ መጽሐፍት አሉ። ወንጌል ምንድነው? ኢየሱስ ነው። ወንጌል ኢዝ አ ፐርሰን ኢንፎርሜሽን አይደለም። ኢዝ አ ፐርሰን ክራይስት። ወንጌል ኢዝ ኖት አባውት የሆነ የክርስትና ሪሊጅን፣ ኢዝ አባውት ኢየሱስ። የሰዎች ችግር አንዳንድ ነገሮችን የሚቀርፍ ሳይሆን ኢየሱስ ጋር ከፐርሰን ጋር የሚያገናኝ ነው። ሰብከን ሰብከን ከራሱ ጋር የሚያገናኝ ሰዎችን ከሙሽራው ጋር የሚያገናኝ ምንድን ነው? ወንጌል አንዳንድ ግልጽ የሆኑትን ለማብላችሁ፣ ዘ ክሊርስ ፓሰጅስ ግልጽ የሆኑ ሮሜ ምራፍ አንድ ሐዋርያ ሊሆን የተጠራ የኢየሱስ ክርስቶስ ባሪያ ጳውሎስ በነቢያቱ አፍ በቅዱሳን መጻሕፍት አስቀድሞ ተስፋ ለሰጠው ለእግዚአብሔር ወንጌል ተለየ ይልና ይሄ ወንጌል ምንድን ነው? ቁጥር ሶስትና አራት ይሄም ወንጌል ይሄም ወንጌል በስጋ ከዳዊት ዘር ስለተወለደ እንደ ቅድስና መንፈስ ግን ከሙታን መነሳት የተነሳ በኃይል የእግዚአብሔር ልጅ ሆነው ስለተገለጠ ስለ ልጁ ነው። ስለ ልጁ ነው። ወንጌል ምንድን ነው? ስለ ልጁ ነው። ልጅ እንዳያምታታ እኛም ልጅ ነን ምናምን ብለን ስለ ልጁ ነው። የትኛው እርሱም ጌታችን ኢየሱስ ክርስቶስ ነው ባ በቃ መጽሐፍት ሁሉ አለ ጌታ ኢየሱስ። ኢቨን ዚ ኦልድ ቴስታመንት ጌታ ኢየሱስ። መጽሐፍት ሁሉ ሲል የብሉይ ኪዳን መጽሐፍት ነው እጁ ላይ ያሉት። ኢቨን ብሉይ ኪዳን ዳዊት ምናምን የምንላቸው ታሪኮች በሙሉ እነኛ መጽሐፍት ሁሉ። ካስተዋላቸዋቸው መጽሐፍት ሁሉ ስለ እኔ ይናገራሉ። ስልሳ ስድስት መጽሐፍት ስለ ማን ያወራሉ? አምላክ የሆነ ማን ይባላል ስሙ ኢየሱስ። ወንጌል ምንድን ነው? ኢየሱስ ሰው ሰው መጽሐፍ ቅዱስ ሲያነብ ማየት ያለበት ኢየሱስ የት አለ ነው። ዳዊት እንዴት አስገራሚ ሰው እየነበር ብለን ከሄድን እኮ ተሳስተናል። በእሱ ውስጥ አልፎ ስለ ኢየሱስ ምን ያወራ ሰው ወንጌል ሲያነብ ማየት ያለበት ኢየሱስ መልእክታትን፣ ኢየሱስ ሰው ወንጌላውያን ቤተ እምነቶች ጋር ሲሄድ ፈልጎ ማግኘት ያለበት ወንጌልን ነው። በምን አውቃለሁ? ኢየሱስ ነው ወይ ዋና? አየሩ በእሱ ተሞልቷል ወይ የእሱ ታላቅነት አይተን ነው ወይ የምንወጣው? የወንጌል አገልጋይ የምትለዩበት ዋና ነገር የሚሰብከው ወንጌል ነው። ማንን ኢየሱስ። ወንጌል ኢየሱስ ሲደመር ምናምን አይደለም። ስለ ልጁና አይልም። ለዚህ ነው እኔ ወንጌል ለቅጽል ሲወጣለት በጣም የሚያስጠላኝ። የፕሮስፔሪቲ፣ የብልጥግና፣ የድህነት፣ የኑሮ ማሻሻያ፣ የልማት ወንጌል አይደለም እሱ። ወንጌል አንድ ነው። እሱን ውሰደው ከዛ የሚያደርግህን ያርግ። ይሄ ነው ወንጌል። ስሙ ሰለም ወንጌል ምንድን ነው ኢየሱስ ይግባ ወደ ህይወት ከዛ የወደደውን ያደርግ እስር ቤት ይጥልህ ይሆናል እቺ አትፈለግም በዚህ ዘመን ግን ምን እናደርጋለን እስር ቤት ይጥል ይሆናል ት ፋይን ት ፋይን ትሰደድ ይሆናል አስኬ ፖፕላር አትሆን ይሆናል በህብረተሰብ ትገፋ ይሆናል የመስቀሉ ቃል እንድትገፋ ያደርግ ይሆናል ኦኬ መከራ ይኖረ ይሆናል ት ፋይን ኢየሱስን ብቻ ውሰድ ኦር የሆነ ትልቅ ቦታ ላይ ያደርሰ ይሆናል። ዳትስ ፋይን። ባለጠግነት ያም አይደለም ይሄም አይደለም። ባለጠግነት የሹመት ከፍታና የብር ብዛትም አይደለም፣ የብር አለመኖርም አይደለም። ድህነትም የብር አለመኖር አይደለም፣ ሀብታምነትም የብር ብዛት አይደለም። ባለጠግነት ኢየሱስ ነው። ኢየሱስ ያለው ሰው ባለጠጋ ነው። ይሄ ነው። ስለዚህ ብር ያላቸው ድሆች አሉ፣ ብር የሌላቸው ባለጠጎች አሉ በአለም ላይ። ይህን ሰማይ ስትሄዱ ከማወቅ አሁን እየታዘቡ ማለፍ ይሻላል። አንዳንዱ እኮ ወይ ባለጠጋ ነው። ስለዚህ እግዚአብሔር እያለቀሰለት ይሆናል። በጣም የሰበሰበ ያከማቸ ድሃ አለ። የመጨረሻ ድሃ ናት የምንላት ባለጠጋናት መለኪያው እሱ አይደለማ። መለኪያው ኢየሱስ ነው። ኢየሱስ አለ በቃ፣ ታስ ጎስፖ አለቀ። እውነተኛ ወንጌል ቅድም ነግራቸው ገና ስገባ ኢየሱስ ወንጌል፣ በስጋ ስለተገለጠው በቅድስና መንፈስ በኃይል ስለተነሳው ስለ እግዚአብሔር ልጅ ነው ወንጌል። ስለ ክርስቶስ ኢየሱስ ነው ወንጌል። ከክርስቶስ ኢየሱስ ውጭ የሆነ ወንጌል ደግሞ ልዩ ወንጌል ይባላል። ልክ ቅድም እንዳያችሁት አይነት ሰው በክርስቶስ ወንጌል ላይ በህዝቡ ላይ ሲቀልድ ያለ ወንጌል እንደዚህ ወንጀል ወንጌል ይባላል። ወንጌል አይባልም፣ ልዩ ወንጌል ይባል። ከክርስቶስ ውጪ ደግሞ ወደ ሌላ ቅዱስ አንጻር ቀን ወደሚል የሚወስድ ከሆነ ልዩ ወንጌል ይባል። ጌታ አይኖቻችን ይክፈትልን። ጌታ አይኖቻችን ይክፈትልን። ከቃሉ የተነጠለ ኃይል የለም። ይህን መጽሐፍ ዘግቶ ኃይል ኤክስፒሪየንስ ማድረግ የሚባል ነገር የለም። በጣም እንጠንቀቅ። አሁን በምድራችን ላይ በጣም ከባባድ የሆኑ ልምምዶች ይታያሉ፣ ለመጽሐፉ ግን ምንም ቦታ አይሰጥም። አረማት ነገር ነው የሚባለው። እኔ አልደግመው እንግዲህ ይሄን ዞር ያረገ ኃይል ኬት የመጣ ኃይል? የዘላለም ህይወት ዋስትና እንዳለን አምነን ራሳችንን ገዝተን እግዚአብሔርን በመምሰል የምንኖረውን ኑሮ እየኖርን እያለን ኬት የመጣ ኃይል እንደሆነ አላቅም። መጽሐፉን ወደዛ የሚያደርግ ሁሉን ነገር እዚሁ የሚያደርግ አይነት ኃይል እየመጣ ነው። የጌታ ኢየሱስ ክርስቶስ ግን አመላለስ ስታዩት መጽሐፍትንና የእግዚአብሔርን ኃይል አታቁምና ትስታላችሁ ሲል ኃይል ሌላ መጽሐፍት ሌላ አይደለም፣ መጽሐፍ ውስጥ የተገለጠውን የእግዚአብሔርን የማዳን ትንሣኤ የመስጠት ኃይልን የጠቀሰላቸው። አብርሃም የይስሐቅ የያዕቆብ አምላክ ነኝ ሲል የትንሣኤ አምላክ መሆኑን እየገለጠ አደለም ታዲያ? የትንሣኤ ኃይል እግዚአብሔር ጋር የለም አለ ነው? ከዛ እነሱስ በትምህርቱ ተገረሙ ብሎ ያበቃል ታ በቃ በቃ እንግዲህ፣ ሁላችንም ወደዚህ ማስተዋል ጌታ ኢየሱስ ሰሞኑን ያምጣን። እጆቻችን የያዝልን ወንጌል ስለ ኢየሱስ ነው። ኢየሱስን እንመስክር። ኢየሱስ ሊመጣ ነው። ሙሽራው፣ ስለ ሙሽራው እናውራ፣ ስለ ሙሽራው እናገር። ሌላው ኬዝ ያልፋል። ዓለምና ክብሯ ያልፋሉ። የእግዚአብሔርን ቃል የሚጠብቅ እሱ ለዘላለም ይኖራል። በዓለም ያሉትንና ዓለምን አትውደዱ እንደተባለው ተባለው ነውና፣ በምን ሰዓት እንደሚመጣ ታውቁ እናንተ ጌታ ስለዚህ ንቁ። ኢየሱስ ሊመጣ በደጅ ነው። ጌታ ኢየሱስ ይመጣል። ማራናታ